ስለዚህ ጓደኛ ይዤላችሁ መጥቻለሁ ማለት ነው። እስኪ አንዳንድ ነገርን ነገሩን ደግሞ እንጠይቃታለን። ስደት ላይ ምን እንደገጠማት እሱን እንጠይቃታለን ማለት ነው። አሰላሙ አሌይኩም ረህመቱላ ወበረካቱ ውድና የተከበራችሁ ውዴ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። እንዲሁም ክስታ ወገኖችንም ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። ሁላችሁንም ከልብ አመሰግናለሁ። ቪዲዮውን ስጀምሩት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበራታቱ ማለት ነው። እንዲሁም ጓደኛዬን ተዋውቋት። እሺ። ሰላም አለይኩም ረህመቱላሂ ወበረካቱ። የረህመት ብዝሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ባላችሁበት ብዙ ይበደላችሁ። እና እንዴት ናችሁ? ደህና ናችሁ ወይ? ስደት ላይ ያላችሁ እህቶቻችን በሀገር ውስጥ ያላችሁ እህቶቻችን ደህና ናችሁ አደለም? እግዚአብሔር ባላችሁበት ይጠብቃችሁ። እንግዲህ ያው ስደት ሲባል ስሙ ራሱ ጥሩ ጎንም አለው መጥፎ ጎንም አለው። ለምን ብትሉ ስላችሁ ጥሩ ጎኑ ጥቅም፣ የሆነ ነገርን ለመቋጠር የሆነ ነገርን ለመያዝ ይጠቅማል መጥፎ ጎኑ ደግሞ ያው እረፍት የለውም። ያው ከፋሚሊ ላይ ጋራ የተራራቀ ስለሆነ ነው እንጂ አሪቀሽ ካሰብሽ ይጠቅመዋል ማለት ይጠቅምሻል፣ አንቺ ማለት ነው። ጠቃሚም ነው ጎጂም ነው። ጎጂነቱ ያው ድክመት አለው ነው፣ የእነሱ ጭቅጭቅ አለ፣ የእነሱ ጨዋታ አለ፣ ሁሉም በቃ። ግን ጠንክረሽ ሰርተሽ ለመለወጥ እስከሆነ ድረስ ሁሉንም ነገር ችለሽ እስከሆነ ይጠቅምሻል። ይብን ብሩ የሆነ ነገር ላይ ካዋልሽው ከተጠቀምሽበት ከሰራሽበት የማይለውጥሽ ነገር የለው። ግን መለወጥን ከፈለግሽ መጀመሪያ ራስሽን መመርመር አለብሽ። ከሀገር ሳት ውጪ ነው። በቃ እኔ አላማ አለኝ አላማይን ግን ማድረስ አለብኝ ብለሽ አስበሽበት መውጣት ነው። ከወጣሽ በኋላ ትጠቀሚበታለሽ። አይ ደግሞ ካላሰብሽበት ጭ ይመጣል ይመጣል ይጠፋል ካል ነው ይጠፋል። እውነትም ግን በተግባር ደግሞ በአግባቡ መጠቀም አለብን፣ በአግባቡ መያዝ አለብን። እሺ ባል መጣስ ቢቀርብን ብለሽ አስበሽ ታውቂያለሽ? ያኔ ባል መጣስ ስደትን ቢቀርብን ብለሽ አስበሽ ታውቂያለሽ? ማለት ከቻለንጁ አኳያ ብያለሁ ስለ እውነቱ መናገር ስነግርሽ ብያለሁ። ለምንድን ነው ያልኩበት? በቃ የሆነ አለ አይደለም በሰው ልጅ ሰው ልጅ ላይ የሚደርስ በቃ የሆነ ነገር ነገር አለ አይደል እነሱ እነሱ ሳያቸው በቃ ለምን ነጭ አገሬ ላይ ለምን አሉ ምናምን ላሉ ሰው ልጅ ልጅ ተስፋ ልቆርጭ ያለሽ ግን፣ የሆነ ደሞ ተስፋሽን ደሞ ምታ ለምን ሊሚበት ነገር ስታይ ብሩ ልጆች ልጅ ደርሶ ምናምን ኳይ ለካ ይጠቅመኛል ከጉዳቱም ጥቅሙ አለ ብለሽ እንትን ትዋለሽ ማለት ነው። ቆም ብለሽ ደግሞ ወደ ራስሽ ትመለሻለሽ። ለምንድን ነው ልጆች ካለሽ ልጆችሽን ታስቢያለሽ የበለጠ ማለት ነው። ልጆች አሉሻ። እነዛ ልጆች ዛሬ ብደክም ነገ ደግሞ አርፍበታለሁ፣ እነሱን ለእነሱ እንኳን የሆነ ነገር አድርጌ አርፍበታለሁ ትያለሽ ማለት ምንም ልጅ የሌለው ምንም የሌለው ነው። ኢቨን እንትን የሚለው በቃ እንዳገኘ የሚበት ነው። ማለት አልበተንኩም፣ አይደለም ስለራሴ ስለ ግርሽ ስለ እውነቱ ከሆነ ማለት በቃ ይመጣል ይሄዳል የሚለው ጉልበት እንደማያልቅ ነገር አስቤው ብዙ የተጎዳውበት ነገር አለ። ግን እግዚአብሔር የተመሰገነ ይሁን። ዋናው ለሰው ልጅ ሰላም ነው ጤና ነው። እዛ የጎደለበት ቦታ ደግሞ እዛ ቦታ ለመሙላት እግዚአብሔር ከረዳሽ ይሞላል፣ አይደል? ሁሉ ጊዜ ጎዶሎ አይደለም፣ ሁሉ ጊዜም ደግሞ ሙሉ አይደለም። ለምን እቺ ዓለም ብዙ መከራዎች ስላላት ማለት ነው። እዚ ያኔ ስደት ላይ ላለው እህቶቻችን ምን ትመክራቸዋለች? እኔም ሙሉ ለሙሉ መመክራቸው ብራችሁን ላባችሁን ለማንም እንትን አትበሉ፣ በቃ አትበትሉ፣ ቋጥሩ ነገ ሁሉም ፋሚሊ ነሱ ከላይ ተወልዳችሁ ነገ ጠዋት አናቅሽም። ሌሎች ይችላሉ። ግን ግዴታ ደግሞ ማስተዋል አለብን። ቆም ብለን ማሰብ አለብን። ይሄ ነገር ብናደርገው ወይ ደግሞ ብንይዘው የቱ ነው የሚጠቅመን የቱ ነው የሚጎዳን ብለን ማወቅ አለብን። ገብቶሻል። እኔ ከራሴ ላይ ተነስቼ ነው ማክራችሁ። ስለ እውነቱ እግዚአብሔር ነው ለምን? ማጣት ውስጥ ማግኘት አለ፣ ማግኘት ውስጥ ደግሞ ማጣት አለ። አንዳንዴ ፋሚሊ ብለሽ ራሱን ከሰጠሽ ራሱን ነው የምትጎጂው፣ ገባሽ? ራሱን በጣም ነው የምትጎጂው። ለምን? አንደኛ ፋሚሊ ነው ብለሽ አምነሽ የሆነ ነገር ታደርጊያለሽ፣ ግን ባደረግሽው ልክ አታገኝም። ገባሽ? አይመለስልሽም። ግን ያው እግዚአብሔር ደግሞ ብርታቱን ሰጥቶሽ ሰር- ሁለተኛ በአንድ ጊዜ ተፈተንሻለ። በሁለተኛ ዙር ደግሞ ግዴታ ራሽ ማነቃቃት አለብሽ። ለምሳሌ መጀመሪያ ሰርተሽ ሄደሽ ተመለሰሽ ሲመጪ፣ አዎ። ለምን ቻለንጁን ያየ ነው የሚያውቀው። ቻለንጁን ያላየ እንደው በጥብጠሽ ብታጠጪው አይገባ አይደለም። ግን እኔ ሄጅ አለው ሰርቼ ገብቻ አለው የሆነ ሆኖልኛ እግዚአብሔር የተመሰገነ ይሁን የጎደለ ነገር አለ ግን በቃ አለ አይደለም በፊት ሞራሌ በጣም ነበር የወረደው፣ ሳስቡ፣ ግን እግዚአብሔር እንደሚረዳኝ ተስፋ አደረኩ። በፊት ግን ተስፋ የምጡት ካሁኑ፣ ደግሞ ዳግመኛ አልኩ በቃ አልሄድም፣ አልሄድም ነው ያልኩት። ስደት ላይ ያሉ ቤቶቻችን አሁን ለምሳሌ ብዙዎቻችን ማለት ነው ለራሳችን ከምንኖር ይልቅ ለቤተሰቦች ነው የምንኖረው ማለት ነው። ያኔ አንቺስ ምንት ያለሽ በሱ ዙሪያ፣ ለቤተሰብ ነው የበለጠ መኖር አለብን ወይስ ለራሳችን ነው መኖር አለብን? የወለሽ እዚህ ላይ አንድ ነገር ተረጂራማ አንቺ ራስሽ ስታኖሪ ነው ፋሚሊሽ ማኖር ምች፣ ራሽ ስገነብ ነው ወይደሞ በራሽ እንችለሽ ስቆሚ ነው። ሳታቆሚው ሌላ ሰው ረዳአለው ማለት ከባነባሽ ሌላ ሰው አግዛአለሁ ሌላ ሰው ማለት ይህም፣ ለምን እኔ ራሴ ላይ ማለት ነው መጀመሪያ ራሴን መገንባት ነበረብኝ አይደለም እኔ ግን መጀመሪያ ፋሚሊ የሚገነቡት ያን አልነበረም መጀመሪያ እኔ ነበርኩኝ እኔ መቆም ስችል ነው ገባሽ እነሱንም ማቆም ስለም ለራስሽ እየወደቅሽ ሌላውን አገ አቆሟለ ማለት አይቻልም መጀመሪያ ግን ራስሽን ነው ገባሽ ቻሌንጅ የለም አይደለም በቃ ሁሉንም ነገር ታልፊዋለሽ የማይታለፍ ነገር ምንም ነገር የለም በቃ ጠንክረሽ ሰርተሽ የሆነ ነገር ለራስሽ የምትቆሚበትን መጀመሪያ ራስሽ ነሽ መቆም ያለብሽ። ገባሽ? ለምን ነገ ጠዋት ደግሞ ዛሬ ገባሽ አይደለም ለራስሽም አልቆምሽም እኮ ገብተሽ ደግሞ ትበሳጫለሽ። ለምን ለራስሽ ስላልቆምሽ። ለራስሽ የሆነ ነገር ብትይዥ መንገድ አገጃ ይሆንሻል። አልገባሽ እ ስለዚህ ምንድን ነው መጀመሪያ ራሳችንን ነው ማቆም አለብን ነው ምለው። ይሄ ነው ምክሬ። እግዚአብሔርን ለምን እኔ ብዙ አይቻለሁ ብዙም ተፈተኛለሁ። እኔ ውድቶቼ እግዚአብሔርን ብዙ ነገር ማስተላለፍ የምፈልገው የሁላችሁ እግዚአብሔርን ጤና፣ ጤና ሙሉ ጤና ስትሆኑ ነው ሁሉም ሰው የሚወዳችሁ ከፋሚሊያችሁ ጀምሮ ባዳውም ዘመዱ የሚወዳችሁ ሲኖራችሁ ነው የሆነ ነገር በእጃችሁ ስትይዙ ነው። እግዚአብሔርን እኔ ብዙ ማለት ነው እዚህ ሀገር መጥቻለሁ፣ በፊት ሰርቼ ገብቻለሁ። በዚህ ሀገሩ ግን እግዚአብሔር የተመሰገነውን መሬት ገዝቻለሁ፣ እግዚአብሔር ይመስገን። ይሄ ነው ግን፣ ሌላው ደግሞ ተስፋ አልቆርጥ ብዬ ሌላ ሀገር ሄጃለሁ፣ ግን አልሆነም። ይኸው ፊቴን እንደምታዩት ጥርሴን አጥቻለሁ፣ ዓይኔን በጣም ሞይ ነበር። እግዚአብሔር ይመስገን ሁሉም ነገር አለፈ። ምንድነው መሰለሽ እንደ ቻለንጅ ብዛት እኔ ነበርኩ ማለፈው፣ ግን እግዚአብሔር ደግሞ አጠናክረኝ። ጠንክሩ ማለት ፈልጋለሁ ብዙ ከተወ ምሳሌ፣ አሁን እሾክ ሲወጋሽ አንቺ ነሽ አይደለም የምታውቂው። ሌላ ሰው ሊረዳሽም ሊያውቅልሽም አይፈልግም አይችልምም። ደግሞ ለምን ድንጋይ ላይ የፈሰሰን ውሃ ታፍሽዋለሽ? የኛ ሰው አንዳንዱ እንደዚህ አይነት ነው የሚያስበው አስተሳሰቡም እንደዛ ነው ማለት ነው። እድሜሽን ትጨርሻለሽ እዚህ እንደሻማ እየቀለጥሽ። የአረብ ሀገር ሴት ስትባይ እኮ እንደሻማ እየቀለጥሽ ለሰው ስትኖር ያለሽ ለራሽ ሳትኖሪ እጅን አለም ታልፈታለሽ፣ ማለት ነው አንድ ቀን ሳትደሰች። ፋሚሊያችን አትርዱ አላላችሁ፣ እርዱ ግን አግባባል መኖር አለበት፣ በአግባቡ መሆን አለበት። ያንቸውን ለምሳሌ ጥርሴ ያለቀው አይኔም የታመመው እንደዚህ መጥቶ ያቀርኩት በስደት ነው፣ ሰውነት ያለቀው በስደት ያው። ሌላ ሌሎቹ ሚቶቼ እንደዚህ አይነት ያኔ፣ ብዙ አትቆይ በሰው ሀገር እንደማለት ይመስለኛል፣ አገላለጽዋ ያ ነው። የሁላችሁ ብትቆዩም በቃ የሆነ እናንተን የሚጠቅማችሁ ነገር ማየዝ አለባችሁ ነው። ለምን ምሳሌ እኔ ምክንያትሽ ለምንድን ነው ልትይኝ ትችያለሽ። ገባሽ? እኔ ምክንያት መጀመሪያ ሰራውኝ እንዳልኩሽ ግን የተወሰነ ያልኩበት ቦታ አልደረስኩም። ለምን ፋሚሊ ስለረዳውን እነሱን መጀመሪያ ራሴ መቆም አለብኝ ላልኩሽ ነው። ገባሽ? መልስሽ ይሄ ነው ለማብራራት ፈልገሽ ከሆነ መጀመሪያ እኔ ለራሴ ሳልቆም እነሱ ስለቆምኩ ነው። ገባሽ? ይሄ ነው ጉዳቱ። ዳግመኛ ሰው ሀገር አልሄድም፣ በቃ ይሄ ነገር ይበቃኛል ብዬ የወሰንኩበት ነው። ግን እንደ አሳቤ አልሆነም። እዛ ላይ ከት አደረገው። ገባሽ? ግን ፈጣሪ ይመስገን፣ በነፍስ ማለት መኖር ራሱ አንድ ተስፋ ነው እና ስደት ላይ ቻሌንጅ አለው። እህቶች፣ እግዚአብሔርን ቻሌንጅም አለው። ያንን ቻሌንጅ እንዴት ነው የምትወጪው? ነው። ገባሽ? ያንን ቻሌንጅ ለማወጣት ጠንካራ መሆን አለብሽ። ጠንካራ በቃ ሁል ጊዜ እንደ ሻማ መቅለጥ ትርጉም አይሰጥም። ሻማ ሻማኮ ስታበሪው ይቀልጣል፣ አንቺ ካላጠፈሽው ቀልጦ ያልቃል ማለት ነው። የአረብ ሀገር ሴቶች እህቶችም ይሄ ነው ቻሌንጁ። በቃ እንሻላ፣ ለዛሬ የነበረው ቪዲዮ ይሄንን ይመስላል። በቀጣይ ደግሞ በአዲስ ነገር እንመጣላችኋለን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከመስሌ ጋር ደግሞ አብረን እንመጣለን ማለት ነው። እንሻላ አበረታቱን። በሌላው ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። አሰላሙ አለይኩም ረመቱላ ረካቱ። ባይ ባይ። አመሰግናለን። ይወድ አሰላሙ አለይኩም ረመቱላ ወበረካቱ። ዛሬ ነገ አይደለም፣ ነገ ሌላ ቀን ነው የውላችሁ። ተስፋ አትቁረጡ። ተስፋ ቆረጣችሁ ስንቶቻት ልትኖሩ ትችላላችሁ? ጨለመ ብላችሁ ተስፋ ቆረጣችሁ ልትኖሩ ትችላላችሁ? ግን ተስፋችሁ አንድ አምላክ ስለሆነ ጠንክሩ፣ በርቱ። ከፈጣሪያችሁ ጋራ ፀሎት አድርጎ እግዚአብሔር ይረዳችኋል። እግዚአብሔርን የተደገፈ መቼም መርቆ አይወድቅም። ስለዚህ ጠንክሩ፣ ፋሚሊያችሁን አትርዱ፣ አይደለም እርዱ። ባላችሁበት ፈጣሪ ይጠብቃችሁ፣ ያሰባችሁት ሁሉ ይሳካላችሁ፣ እግዚአብሔር ይቅደማችሁ። ባይ ባይ። በጣም ነው የምንወዳችሁ ባይ። እሺ አመስግኑልኝ መቼንን በዚህ አጋጣሚ ማለት ነው።